እንግዲህ 30 ቀኑን በኢባዳ እና በሰላት ስናሳልፍ በመደጋገፍ በመተባበር እና በመቻቻል እሴቶቻችንን ጠብቀን ነው እና በዛ መልኩ ነው ያሳለፉ። በጎ ነገር በደስታ በብልጽግና ሰው አብሮ በመሆን አብሮ በመብላት አብሮ በመጣጣት ነው ያሳለፍ ነው መስጠቱ በሙስሊም ግዴታ ነው ያለው ሰው ለሌለው ሰው መስጠት፣ ግዴታም ስለሆነ በዚህም ትልቅ አጅር ስላለው ሁሉም ተደጋግፎ ነው። በጥሩ ሁኔታ በደስታ ነው ያሳለፍ። አንደኛ ነገር በተውባ ነው ያሳለፍ ነው ረመዳን። እንደሱም በደስታና በተውባ ነው ያሳለፍ ነው። በሚያምር በአንድነት በአብሮነት ነው ያሳለፍ ነው ረመዳን። ያው እንዲሁም በዛ መልኩ ኢድንም እንደዛ እየቀጥልንበት ነው ያለው፣ በኢባዳ በአንድነት ማሻላ እንደምታዩ ድባቡ ራሱ ይናገራል። ቃል ራሱ አይገልጸውም። ይሄ ባዳን ነገር እኛ ጋር የነበረው ቤት ለቤት በመሄድ የተቸገሩትን አቅመ ደካሞችን በማየት በመርዳት አንዳንድ ስፔዛዎችን በመውሰድ የሚቻለውን ሁሉ በማድረግ ነው ያሳለፍነው። ላ ተባረከ ወተላ ለሰው ልጅ ያስቀመጠው መልካም ባህርያትን በሙሉ እንድንማር ወፍቆናል ን ይሄንን ባህር ልንጠብቅ የምንችለው አሁንም በዚህ ድም ከአሁን በኋላ ባለው ቀናቶች ላይም እዛ ላይ የተማር ነውን አላ ተባረከ ወተላ ያዘዘንን በነቢያችን ለላ ሱና የተማርናቸውን ይን መልካም ነገር በመተግበር ቀናችንን የቀሩትን ህይወታችንን ልናሳልፍ ይገባል። ማለት ነው የተቸገሩ ወገኖች ያሉ አ ይህንን በዓል አብረን ለማሳለፍ ፍጥሪ የሚባል ነገር አለ። ፍጥሪውን እስከ ቤት ድረስ በመውሰድ ከሁሉም ከሌላው ብሔረሰብ ጋር እኩል ዒዳቸውን እንዲያደርጉ በሚያደርግ ሁኔታ እስከ ቤት የሄደላቸው ሁኔታ አለ። በጥሩ ሁኔታ ነው እኮ የምናሳልፈው በዓሉን። የዘንድሮ ለየት ይላል። በሊማት በኩልም በጣም ሀገራችን የሀረሪው ክልል በጣም እየተሰሩ ነው። ስትወጣም ከቤቱ ስትወጣም የሚያምር ነገር እያየ ነጆጎል ውስጥ ሌላ እምነት ተከታይ የክርስቲያን ጎረቤቶቻችን አሉ። የነሱም ጾም ነው የእኛም ጾም ነው። አንድ ላይ ነው የገባዋለ። አሁን በኢዳ ጊዜ ይመጣሉ፣ እኛምሳሲጋ እነሱ ጋ እንሄላለ። በመረዳዳት ነው። ሀረር መቼም ፍቅርና ሰላም የመረዳዳት ከተማ መሆናል ያስመሰከረበት ህዝብ ምስጥሩ። ዛሬ ያው ትልቅ ቀን ስለሆነ ማንም ደሃ፣ ማንም ወላጅን ያጣ ደሃ፣ ሁሉም ሰው በደሳ ማሳለፍ ስላለበት ከነሱ ጎን መቆም አለብን። ልብስ ለማይለብሱ ዒድ ልብስ የማይለብሱ አሉ፣ የተቸገሩ አሉ። እነሱን ከነሱ ጎን ሆነን እነሱን ማልበስ እነሱ ከነሱ ጎኑ ሞቃ ያለብን ነው። ከሌላ ጊዜ በተሻለ ዛሬ ሁሉም ሰው አዲስ ልብስ የሚለብስበት ሁሉም ሰው ቤቱ ላይ ደስታ የሚያሳልፍ የሚፈለግበት ቀን ስለሆነ ሁሉም ሰው እርስበት መተጋገዝ አለበት ከሌላው ቀን በተጨማሪ ማለት ነው።